የህዝብ ተወካዮች ምክር ቤት የኢትዮጵያ ሀገራዊ ምክክር ኮሚሽን የሶስት ዓመት የስራ አፈጻጸም በማዳመጥና ያልተከናወኑ ተግባራትን ከግምት ውስጥ በማስገባት የኮሚሽኑ የስራ ዘመን ለአንድ ዓመት ማራዘሙ የሚታወስ ነው። ኮሚሽኑ ከ2014 ዓ ም ጀምሮ ላለፉት ሶስት ዓመታት በወሳኝ ሀገራዊ ጉዳዮች ላይ ምክክር ማድረግ በሚቻልበት ሁኔታዎች ላይ የተሳታፊ ልየታና የአጀንዳ ማሰባሰብ ስራዎች ሲያከናውን ቆይቷል። ባለፉት ሶስት ዓመታት የተለያዩ ተግባራትን ሲያከናውን የባለድርሻ አካላት ድጋፍ ቀላል የሚባል አልነበረም። በሁለት ከተማ አስተዳደሮች ና በአስር ክፍል ክልሎች ከአስር ክልሎች አጀንዳዎች የአጀንዳ ሀሳቦችን የሰበሰብንበት አለ። እነዚህ አጀንዳዎች መነሳታቸው ራሱ ለህብረተሰቡ ሪሊፍ ነው። ችግሬን አንስቻለሁ መፍትሄ ያገኛለሁ የሚለውን በተስፋ ይጠባበቃል። ከዚህ ውጭ ግን በጣም ጠቃሚና ወሳኝ የሆኑ እንደ ሀገር እኛን ሲያናቅሩ የነበሩ አጀንዳዎች መነሳታቸው እንደ አንድ ውጤት ነው ብዬ አስባለሁ። የኢትዮጵያ ሲቪል ማህበራት ድርጅት ምክር ቤት ፕሬዝዳንት አህመድ ሁሴን ኮሚሽኑ የተሰጠውን ተጨማሪ አንድ አመት ጊዜ በርካታ ተግባራቶችን እንዲያከናውን ያግዘዋል ብለዋል። ለግጭት መንስኤ የሆኑ ጉዳዮችን ወደ ጠረጴዛ ለማምጣትና ለመምከር እድል የሚሰጥ ጭምር ስለመሆኑም ተናግረዋል። በጣም ዋና የሚባሉ ቀሪ ጉዳዮች አሉ በናሽናል ዲያሎግ ኮሚሽኑ መፈታት ያለባቸው። ስለዚህ እዛ ላይ አልደረስንም። በአዋጁ የተቀመጠላቸው ሶስት አመት ጊዜ ተጠናቋል። ስለዚህ ምክር ቤቱ የሚፈልገውን ነገር ገና አላገኘም። ናሽናል ዳያሎግ ኮሚሽኑ እስከዛሬ የሰራቸው ስራዎች በጣም በርካታ ስራዎች ናቸው። በዚ ትልቅ ስራ ነው የሰራው። ኢትዮጵያ ውስጥ እንግዲህ ለዘመናት ሲንከባለሉ የቆዩ አጀንዳዎች አሉብን፣ ለግጭት መነሻ ምክንያት የሆኑ። የማንግባባቸው ብዙ ኢሹዎች አሉ። ፖለቲካሊ ሆን መፈታት ያለባቸው ከተው ናቸው። ቀጣይ አሁንም ኢሹ ሆኖ የሚቀጥሉ ለጸብ ምክንያትም ይሆን ስለዚህ እነሱ ጉዳዮችን ነው እንግዲህ በናሽናል ዲያሎግ ኮሚሽኑ የሚፈቱት። ኮሚሽነር ሙልጌታ አጎና ሀገራዊ ምክክር ለማድረግ በተለያዩ ሂደቶች ባለድርሻ አካላት የጋራ መሰረታዊ ጉዳዮችና መፍትሄዎች ላይ ምክክር ያደረጉበት ስለመሆኑ አንስተው ባለፉት ሶስት ዓመታት አንዱ የሌላውን ጉዳይ በመስማት ይበልጥ መቀራረብ እንዲፈጠር ያስቻለ ዲሞክራሲን ያላመደ የምክክር ምዕራፍ መሆኑንም ነው ያነሱት። እኔ እንደ ውጤት ከማያቸው ነገሮች አንዱ ችግሮች ለመፍታት ተዘጋጅቶ ህብረተሰቡ ይመጣል። በሚመጣበት ጊዜ ምንድን ነው የሚለው ከወዲሁ ከምክክር ውጪ ሌላ ምንም መውጫ መንገድ የለንም ይላል። በአጠቃላይ እየተናቆርን ያለ ነው ባለመመካከራችን ነው ባለመደማመጣችን ነው ባለመከባበራችን ነው በማሳተፍ ረገድም ጉለት ስላለ ነው እያለ ስለሚያነሳ በዛ በኩል የመውጫ መንገዱ ውይይት ነው ብሎ ህብረተሰቡ ማመኑና መቀበሉ በራሱ አንድ ግብ ነው ብዬ አስባለሁ። በሂደቱ ላይ የተሳተፉም ሆነ በቀጣይ የሚሳተፉ አካላት ይህንን ማድረጋቸው አንድነትን ለማስጠበቅ የራሱ ሚና ይጫወታል የተባለ ሲሆን፣ የራሳቸውን ችግር በራስ መፍታት እንደሚቻል ማሳያው ነው ተወስዷል። ይህም በቀጣዩ የኮሚሽኑ አንድ ዓመት ጊዜ የሀገርን ብሔራዊ ጥቅም በማስጠበቅ ረገድ ጉልህ ሚና የሚኖረውና ውጤቶች የሚመዘገቡበት እንደሚሆን ተስፋ ተጥሎበታል። አጠቃላይ ሁለት ከተማ አስተዳደሮችና በጣም ትላልቅና ሰፋፊ ክልሎችን ጨምሮ አስራ ሁለት ክልሎች ያሉበት አገር ላይ ያለ ስራ ነው የተሰራ ያለው የህዝብ ተወካዮች ምክር ቤት ህግ አውጪና እኛ ተጠሪ የሆንለት አካል አምኖበት በአንድ አመት ውስጥ ጨርሳላችሁ ካለ እኛ የምናደረገው ነገር ምንድን ነው? የተቻለንን ጥረት ማድረግ ነው። እኛ ተስፋ አድርገን እየሰራን ያለ ነው፣ በአንድ አመት ውስጥ እናጠናቅቃለን የሚል ነው። በዛ ውስጥ በተለመደው አግባብና በአጠቃላይ በአኗኗራችን ልክ በለመድነው አግባብ ከዚህ ቀደም ባሳለፍነው ልክ ሁሉም ነገር መስመሩን ጠብቆ በጥሩ ሁኔታ የሚሄድ ከሆነ እናጠናቃለን ብለን ተስፋ እናደርጋለን። ለኮሚሽኑ በተሰጠው የጊዜ ገደብ አሳታፊና አካታች የሆነ ሀገራዊ ምክክር ጉባኤ ለማካሄድ ከምክክሩ ከሚገኙ ምክረ ሀሳቦች ለማጠናከር የሁሉም ባለድርሻ አካላት ድጋፍና ክትትል እንደሚያስፈልግ ነው የተመላከተው። አዲስ ነገር ነው የተለማመድን ያለን ዲሞክራሲ የሚባለውን ተወያይቶ ችግርን መፍታት ስልጡም በሆነ መንገድ ጉዳዮቻችንን እልባት እንዲያገኙ ማድረግ የአዲስ ልምምድ ነው እና አዲስ ልምምድ ናሽናል ዳያሎግ ኮሚሽን ብቻውን የሚፈታው ማስተባበር ነው ስራው የሚሆነ። ስለዚህ ልምምዱ የሁላችንም ነው የሚሆነ። ከግለሰብ ጀምሮ እስከ ኢንስቲሽኖች አጠቃላይ፣ እስከ ፖለቲከኞች፣ ፕራይቬት ሴክተሩ ሁሉም እና በዚህ ሂደት ሲቪል ማህበረሰብ ድርጅቶችም እያገዝን ነው በተቻለ መጠን እያገዝን ነው። ኮሚሽኑ በቀጣይ አንድ ዓመት ለሚያከናውኑ ተግባራት የባለድርሻ አካላት ድጋፋቸውን አጠናክረው እንዲቀጥሉ ተጠይቋል።